ዛሬ ሐመረ ወንጌል ዘኢትዮጵያ ወደ እናንተ ይዞት የቀረበው ብፁ አቡነ ገብርኤል ብየማርያም ማርያም ቤዛ ነሽ አሉ ለዓለም የሚለው ትምህርት አይባልም ብለው በተናገሩት መሰረት አሁኑ ሰዓት ላይ ሚዲያው በስፋት እየተራወጠ የእሳቸውን ትምህርት ለመንቀፍ እና ትክክል አይደሉም ለማለት ብዙዎች እየተናገሩ ስለሆነ በሱ ዙሪያ ላይ የቤተክርስቲያናችንን ትምህርት ለማየት ነው የመጣ ነው። መርጌታ ዳዊት ቤዛ የሚለውን ቃል ቢተረጉሙልን፣ መጀመሪያ ትርጉሙን የቃሉ ፍች ሊነግሩ። አምላካችን እግዚአብሔር ስም ቡሩክ ይሁን። ቤዘወ የሚለው ቤዘወ፣ አዳነ፣ ቤዘወ፣ ተካ፣ ተቤዠ፣ ዋጀ ማለት ትርጉሙ። ስለዚህ ቤዛ የሚለው ጥሬ ዘር ሆኖ መዳኛ፣ መዳኛ፣ መቤዣ ምትክ ምትክ እንደዚህ ማለት ነው። ትርጉሙ ይሄ ነው። የእግዚአብሔር ስም ብሩክ ይሁን። ትክክል ነው። ቤዘወ እንግዲህ ምትክነትን ነው አለ ተውላጠነትን የሚያመለክት ግስ ነው። አንዱ ስለ ሌላው መስዋዕት መሆንን፣ መለወጥን፣ መግባትን፣ ጣልቃ ገብነትን የሚያሳይ ነው። በመጽሐፍ ቅዱስ እንደዛ ነው። እንስሳት ለሰው ልጆች ቤዛ የሆኑበት ሰዓት አለ። ቤዛ ሆነው ያገለግሉበት ሰዓት አለ። ህይወታቸውን ሰጥተው ለመስዋዕትነት ቀርበዋል እንደማለት ነው። ስለዚህ ምትክነትን ነው። ቤዛ ግሱም ይሱ ነው። ምትክነት ተብሎ ነው የሚተረጎመው። እግዚአብሔር ባርከወት መጌታ ዳዊት። እንግዲህ በእኛ ቤተ ክርስቲያን በተደጋጋሚ ድንግል ማርያም ቤዛ ተብላ ትጠራለች። ቤዛ ተብላ የተጠራችበትን ትምህርት ነው በቤተ ክርስቲያናችን እንድታነሱ የሚፈልገው ቤዛ ተብላ የተጠራችበትን በምድራዊ ነገር ነው? በዘላለማዊ ሕይወት ጉዳይ ነው? ቤተ ክርስቲያናችን ቤዛ የተባለችው መርጌታ፣ ኤርሚያስ ወደ ሶት ነው የምመጣው። እሺ፣ አመሰግናለሁ። ዝክረ ቃል ከሚባለው መጽሐፍ ውስጥ አንድ ዜማ ልበልና ኪዳን ኪዳነ ኪኮነ ኪዳነ ኪኮነ ለሀጥአነ ቤዛነ ኪዳነ ኪኮነ። እንግዲህ በኛ ቤተክርስቲያን አስተምህሮና ትውፊት በቅዱስ ያሬድ ድርሰት ውስጥ ሌላ ምትክ ሁና እንደምትል እንደምትል ይኸው ዜማውን ቁጭ ብሏል። ይህንን በወር በዜማ በተለያየ ነገር እንለዋለን። ስለዚህ ቤተ ክርስቲያኗ ይህንን አታምንም ማለት እኔ ስለኖርኩ እንግዲህ አታምንም ብያለሁ። ምክንያቱም በትክክል ይህን ስትል ኖራለች ቤተ ክርስቲያናችን ድንግል ማርያምን የኃጢአተኞች ቤዛ ብላ ነው የምታስተምረው። ስለዚህ አዳኝ ብላ ይሄው ዚቁ ላይ አለ። የቤተ ክርስቲያኗ ትምህርት ነው ማለት ነው። ስለዚህ ከዘላለም ሕይወት አኳያ ነው ለኃጥኣን ቤዛነ ነው የሚለው። ስለዚህ መርጌታ ጽጌ ወደ እርስዎት ልምጣና ተጨማሪ እስኪ እምብለው የተናገሩት መርጌታ እንዳሉት በቤተ ክርስቲያኒቱ ውስጥ ቤዛነትን ለማርያም የተሰጠባቸው ቦታዎች በጣም ብዙ ናቸው። ይህም ከምን አንጻር ነው? ከነፍስ ድነት ጋር እያይዘው ነው የሚጠራው። እና እንደዚህ ይላል። አንድ ነግስ ላይ ያው መርጌቶች፣ መጀመሪያ አካባቢ የምንቆም ማለት ነው። ወደዚህ ከመሄዳችን በፊት ነግስ እንቆማለን። ከዛ በኋላ እዚህ የሚባለው ክብረ በዓል ክብረ በዓል ላይ ማለት ነው፣ ሲቆም ማለት ነው። እና መሰረተ ህይወት ማርያም ወጥን ተመድህኔ ዘእም ቀድሞ ያቺ ሰናይተ ዘፈጠረ ለቤዛ ዓለሙ የሚል እናገኛለን። እግዚአብሔር ይትባረክ ወይ ተአኮስ ስሙ። እንደውም አንቺን ለቤዛ ዓለሙ የፈጠረ ለዓለሙ ቤዛ እንደሆነ የፈጠረ እግዚአብሔር ይባረክ ብሎ ነው የሚዘምረው። ስለዚህ ለዓለም ሁሉ ቤዛ ተደርጋ ተቀምጣለች። ስለዚህ በቤተ ክርስቲያን ትምህርት ውስጥ አለ ማለት ነው። ስሟ ዘመን ክርጣ ሙይልና ስሟን ከዛ ለወልድ ኪብሮ አምሳ ለደሞ የክርስቶስ እንደ አምሳያ የሆነ የስምሽ ጣፋጭነት ወ ጀምረ ስለዚህ ከዛ በኋላ ነው መሰረታ ህይወት ማርያም ወጥንተ መሪያን ዘን ቀድሙ ማርያም የህይወት መሰረት ናት። እንደገና ደግሞ ወጥንተ መሪያን ዘን ቀድሙ ከቀድሞው መሰረት ነች። ከዛ ኪያኪ ሰናይ ዘፈጠረ ለቤዛ ዓለሙ አንቺን ለዓለሙ ቤዛ አድርጎ የፈጠረ እግዚአብሔር ይትባረክ ወይትአኮት ስሙ እግዚአብሔር ይመስገን ስሙ ይባረክ ብለው አስቀምጦ እዛ ማለት ነው። ስለዚህ በቤተክርስቲያኒቱ ትምህርት ውስጥ በተለይም በቅኔ ማህሌት ውስጥ ያው እኛ ብዙ ጊዜ ጊዜያችን ያሳልፍ ነው እዛ ውስጥ ስለሆነ ቅኔ ማህሌቱ ውስጥ የመርጌቶቹ ሥርዓት ላይ ስለሆነ ያሳልፍ ነው፣ ነግስ ላይ፣ ዚቅ ላይ፣ እስመ ለዓለም ላይ፣ ብዙ ቦታ ላይ አንገርጋሪ ሁሉ ሳይቀር ቤዛ የሚል በማርያም ስም ተቀምጧል። ይህም ከዘላለም ህይወት ጋር ከዘላለም ድህነት ጋር እንጂ አንዳንዶቹ ተርጓሚዎች እንደሚሉት ቤዛ የሚለው በምድር ላይ ስላለው አገልግሎቷና ህይወቷ አይደለም። ስለዚህ የዘላለም ህይወት አስገኝ ናት ተብሎ ነው በእኛ ቤተክርስቲያን የሚታመል ይሄ ያስኬድ ነው። ስለዚህ ቤተክርስቲያኒቱ ትምህርት ነው ማለት ነው። ማርያም ቤዛ ናት፣ አዳኝ ናት፣ መድኃኒት ናት የሚሉት ከዘላለም ህይወት አኳያ እንጂ የበሰመውን ተርጓሚዎች እንዳሉት ከታችኛው አይደለም። እሱኛው እንደውም መሪ የገበሬዎች አንዳንድ ጥሩ ምሳሌ ለ፣ አለባብሰው ቢያርሱ ባረም ይመለሱ ይባላል። እንደው ለጊዜው አለባብሰው ያልፍታል እንጂ ይህ ጥያቄ ተዳፍኖ የሚቀር ጥያቄ አይደለም። ምክንያቱም የነፍስ ጉዳይ ነው። አንዱን መነኩሴ ወይም ደግሞ አንዷን እናቱ መነኩሴ ብትጠይቃቸው ለምንድን ነው ምደክመት ብትሏቸው ለነፍሴ ነው የሚሉት። የነፍስን ጉዳይ አለባብሶ ማለፍ እጅግ ዋጋ ያስከፍላል። አሁኑ እረፍት መስጠት የሚያስፈልገው ትክክል እኮ ነው። በማርያም ስም የሚዘክሩ ሰዎች እኮ ለነፍሳቸው ቤዛ ለማግኘት ነው። አዎ የተራስተሪ ቢዘክሩ፣ የኪዳነ ምህረት ቢዘክሩ፣ የትኛውን ዝክር ቢዘክሩ እኮ የዘላለምን ህይወት ምን እንላለን ብለው እናገኛለን፣ ቤዛ ትሆነናለች፣ ታድነናለች፣ ነፍሳችንን እንደ በላኤ ሰብ ትታደገዋለች ብለው እኮ እሺ፣ እንደው የወንፍሳቁን መርጌታ በእንተ ልደታ

ትምህርታለን መርጌታ ኤርሚያስ ወደ ሰት ቢተረጉሙት እና ቢያብራሩት ከዛ ብንነጋገርበት ከመ ትቤዙ ነቢያተ ወጻድቃነ ትቤዙ እንደውም ገና ላለፉት ነቢያት በብሉይ ኪዳን ለነበሩ ነቢያት እንኳን አዳኝ እንድትሆን ነው ከኢያቄምና ከሐና የተወለድሽው ነው እምሐና ወኢያቄም ተወለድች ለምን ጻድቃንም ነቢያትንም ለማዳን ነው። አሁን የክርስቶስ ማንነት እዚህ ጋር ምንም ስፍራን ቦታ ማስፈልግ። ስለዚህ ይህ ቃል በግጥም እንግዲህ እኛ በዜማ በወረብ በተለያየ ነገር ነው ስንለው ይኖር። ለምንን ምን እንደምንል እንኳን ይህንን ለመረዳት ድሉም የላቸውም። ምክንያቱም ግዝ ከመሆኑ የተነሳ ያው መብራት ስንል አዎ ምናልባት እሷን ይሰሙ ይሆናል እንጂ ስለዚህ ይህ ቃል ሚለው ለነብያት፣ ለጻድቃን፣ መድኃኒት፣ አዳኝ፣ ቤዛ ትሆን ዘንድ ተወለደች። እንግዲህ ቤተክርስቲያናችን በጣም የሚገርመው የሆን ፍስሐ ከሆነ በእንተ ልደታ ለማርያም እንግዲህ የማርያም ልደቷ በማርያም ልደቷ ደስታ ሆነ። ምክንያቱም የተወለደችበት ዓላማ ምንለ ጻድቃንን እንዳሉት መርጌታ ነቢያትን ለመቤዠት ነው፣ ለማዳን ነው። ለዚህ አላማ ነው። ምን ያለችው የተወለደች ይላል። ስለዚህ ቤተክርስቲያናችን ድንግል ማርያም ቤዛ መሆኗን በግልጽ ማለት አዳኝ የዘላለምን ሕይወት አስገኝ እንደሆነች ስታምን ሊኖረችው አሁንም መጽሐፍቶቿ ይመሰክራሉ ማለት ነው። ተጨማሪ የምትሉት ካለ አሁንም ከዚህ ከቤተክርስቲያኖች መጽሐፍት ሳንወጣ አንዳንድ አደናጋሪዎች ስላሉ አትልም የሚሉ ስላሉ እውነት አንደኛ የቤተክርስቲያኖቹን መጽሐፍት እየካዱ ያሉ ስላሉ እነሱ መጽሐፍቶቿን እንደሚሉ ማሳየት ፈልጌ ስለዚህ ተጨማሪ ምትርፍል እግዚአብሔር የተመሰገነ ይሁን። እዚህ ላይ የወንፍሳ ኮነ በእንተ ልደታ ለማርያም የሚለው አንዳንድ ጊዜ የቅዱስ ያሬድ ድርሰት ነው፣ ድጓ ነው ተብሎ ነው የሚጠራው። ነገር ግን ቅዱስ ያሬድ የልደት የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት የትንሳኤው የወንፍሳ ከሆነ ብሏ ድርሰት አለ። በዚያ ያንን መነሻ በማድረግ ዝም ብሎ በቀልዳ ቀልድ በተራ ተጠረት የተደረሰ ነው የሚመስል። ስለዚህ ከዚህ የተነሳ ከመትቤዙ ነቢያተ ወሳርቃነ ነቢያትን እንኳን ከነቢያት በኋላ ነው አለ ድንግል ማርያም የተወለደች የተወለደች ከመትቤዙ ነቢያት ማለት ወደ ኋላም ተመልሳ ተደናለች ብሎ መናገር ለዚህ ችለት አለ ለአንጋፋዋ ቤተክርስቲያን በጣም አስቀያሚ ነው። አስቀያሚ ነው አይመትናት። ስለዚህ እኛም ይሄ ይሄ ነው። አሁንም እንደው እውነት እንናገር ከተባለ ይሄ ነው፣ በውስጡ ያለው ነገር የሚዘገነ ነው። ከመት ገዙ ነቢያ ጻድቃን የሚለው እኔ ደግሞ በሌላ በኩል አይችዋለሁ። ይህ መጻሪኩ ጸዉ ጻድቃን አላ ለንስሐ ሀጥአን ነው ያለ ጻድቃንን ልጠራ አልመጣሁም፣ ሀጥአን ነው እንጂ ለንስሐ ልጠራ የመጣሁት አለ። እሷ ደግሞ ለጻድቃን ቤዛ ለመሆን የመጣችው ምን አይነት አስተምሮ ነው? ከክርስቶስ ጋር የዳነውን ሰው እንግዲህ የዳነውን እሷ ለማማለድ ይሄ በፍጹም የማይሆን ነው። ቤተክርስቲያኗ ግን ትለዋለች። በነገራችን ላይ ቤተክርስቲያን ውስጥ ያለው ትምህርት እንደው ቀስያንን እናየዋለን እንጂ እውነትንም ሀሰትንም ተቀላቅሎ ያለበት ነው። አሁን ቅድም መርጌታ ሲናገሩ በእንተ ልደቱ ለክርስቶስ የሆን ፍስሐ ኮነ በእንተ ልደቱ ለክርስቶስ በሚለው ልክ በተመሳሳይ በእንተ ልደታ ለማርያም ተብሎ ነው የተባለ። ከዛ በኋላ ደግሞ ጭራሽ ይባስ ተብሎ እርሱ ጻድቃንን ሳይሆን ኃጥአንን ለንስሐ ልጠራ መጣሁ ነው ያለው ጌታ። ጌታ ካለው በተቃራኒ ደግሞ ጻድቃንና ነቢያትን ልትቤዥ ተወለደች። ስለዚህ ቤተ ክርስቲያኗ የነፍስ ጥያቄ ስለሆነ እየጠየቀች ያለችው፣ ቆም ብላ ልታስብበት ያስፈልጋል። መካ ስዕል ላይ ያለ ነው ይሄ ደግሞ በቄሶቹ ውስጥ ነው ያለ ወይ፣ በቀዳሴ ትምህርት ውስጥ የሚካተተው ማለት ነው። ተማሪ ጻንኩ ዘእቴ በመልካሴ እለኪ ዛቲ እንዘ እሰግድ ቅድሚያ ወት ጋኔ ላቲ ማርያም ድንግል ማርያም ወለት ተማቲ ይልና ቤዛ ቤዛ ቤዛ ነፍሰ ሁሉ መዋት በሰማይኒ ወበምድር አንቲ ይላ። አሁን ሊቃውንቱ ቆም ብለው መመልከት ያለባቸው ይህን ነው። ከዚህ በኋላ ቆ ዝም ብሎ እንደፈለገ የሚውጥ እንደፈለገ የሚጠጣ ትውልድ የለም። የሚበላውን የሚጠጣውን የሚሰማውን እያንዳንዱ ነገር መርምሮ ይቀበላል። ሰማይ ጸንዱ ዝእቴ በመልካ ስዕልኪ ይዛቲ ያውም በስዕሉ በዚች በምትታየ ማለት በዚች ስዕል በመልካ ስዕልኪ ማ ዛቲ በዚች ስዕል ማጸነሻ አለው። እንዘ ሰግ ቅድሚያ ወት ጋ ኔላቲ በስሉ ፊት ማለት ነው። እየሰገርኩኝ ደግሞ ወት ጋ ኔላቲ ገኔ እገዛል እየተገዛው በስሉ ፊት አምልኮ ማለት እኮ ነው። እያመለኳት ነው እያለ ያለው ማርያም ድንግል ማርያም ወለተ ማቲ የድንግል ማርያም የማቲ ልጅ ወይ ማርያም ቤዛ ቤዛ ቤዛ ነፍሰ ሁሉ መዋቲ የሟቾች ሁሉ ነፍሱ ነፍሱ ቤዛ በሰማይኒ ወበምድራት እንግዲህ በምድር ቢሎ በምድር ያሉ በሰማይ ቢሎ እንትና ስቆን በላይ ነፍስን ሊያነሱ ነው። ስለዚህ በጣም ቆንጆ ነው። መርጌታ ስጌ ያነሱት በሰማይም ቢሆን በምድርም ቤዛ መላት ድንግል ማርያም ቤዛ ቤዛ ነፍሰ ሁሉ መዋቲ የሟች ነፍስን ሁሉ ቤዛ ወይም አዳን ወይም ለዛ ለነፍሳት ሁሉምን አዳን በሰማይ የሚወበብ ንብ አንቲ ስለዚህ በሰማይም በምድር ያለችው አዳኝ ማለት ማለት ነው ድንግል ማርያም ናት ብሎ ቤተክርስቲያናችን ታስተምራለች ማለት ነው። ስለዚህ የቤተ ክርስቲያኗ ይህን ትምህርት ማርያም አዳኝ ናት፣ ቤዛ ናት፣ የሚለው የዘላለም ሕይወት ታስገኛለች የሚለው ትክክለኛ ትምህርቷ ነው። ጣመረ ማርያም ላይ እንደዚህ የሚል አደለ ናሁ ርዩ እምልብ ከመሰመያ ለእግዝእትነ ቤዛ ሁሉ ዓለም እመቤታችንን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እንሆ እወቁ ይላል። ናሁ ርዩ እምልክ ከመሰማያ ለእግዝትነ ቤዛ ሁሉ ዓለም መድኃኒት አድርጎ እንደ፣ ስለዚህ የዓለም መድኃኒት ነው የተባለች። የዓለም መድኃኒት ማለት ስለ ሁላችን ኃጢአት ቤዛ ናት፣ አዳኝ ናት፣ እኛን ሁሉ ታድነናለች የሚል ትምህርት ነው በክርስቶስ ላይ ምን ያለችን አጥናት እየተተካች ወይም እየተ ክርስቶስ ወይም አምሳ ለክርስቶስ ነው። ስለዚህ የቤተ ክርስቲያኗ ትምህርት ነው ማለት ነው። ንትፈሳ ሁሉነ በዝክረ ስምች ጥዑም ወበደማ አስካልች ማዕድም ቅድስት ማርያም ቤዛዊ ተኩሉ ዓለም ይላል። ይሄ ያባዘጆ ጊዜ ጋር ስለዚህ የዓለም መድኃኒት የምትባሉ ማለት ድንግል ማርያም ያገኛል። የዓለም መድኃኒት የሚባለው ክርስቶስ መሆኑ እየታወቀ ድንግል ማርያምም የዓለም ሁሉ ምንድናት ነው መድኃኒት በነገራችን ላይ አንድ አዳኝ ብቻ አለ ለኛ ቤተክርስቲያን ያለ አዳኞች ብዙ ናቸው ማለት እንደ እኔ እዚህ እናንተ ስታነሱ ምን ገረመኝ የሚገርማ አሁን የአዳኝናት ቤዛናት ያሉን እንኳ የኛ ሀገር ደራሲዎች ናቸው በአለም አቀፍ ደረጃ ወይም እንደ አለም አብያተ ክርስቲያን ደረጃ እንኳ ይሉ በጣም በሚገርም ሁኔታ እንግዲህ ቅዱስ ያሬድ ጊዮርጊስ ዘጋ ስጫ የኛው ሀገር ደራሲ ነው። ስለዚህ ይህ ድርሰታቸው ነው የእኛን የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን አበላሸ አበላሽ። እዚህ ጋር ያለው ድርሰት በእግዚአብሔር ቃል ይመዘን፣ ያ ይታደስ ማለት እኮ ይ እንጂ የሆነ አካልን የሆነ ሕንፃ የሆነ ነገርን እናድሳለን። ቃሉ በትክክል በእግዚአብሔር ቃል ቤዛ የሆነው ይለይ ቤዛ ማን ነው? ቤዛ የሆነው ለዓለም ማን ነው? የእኛ ደራሲዎች የእኛ ሀገር ደራሲዎች ደግሞ ክርስቶስን ገለል አድርገው ሌላ ቤዛ እየነገሩ ነው ማለት ነው። እሱን ነው የተረዳው። እንግዲህ አሁን እንደተመለከተው ብፁዕ አቡነ ገብርኤል ነይ ነይ የሚየ ማርያም ቤዛ ነሻሉ ለዓለም አይባልም ያሉት ትምህርት እንዴት ነው ማየት የምንችለው? ተሰስተዋል ወይስ ትክክል ናቸው? እንደ መጽሐፍ ቅዱስ አስተምህሮ ትክክል ናቸው ወይስ አይደለም? እንደ ቤተ ክርስቲያኒቱስ እንዴት ይታያል? ነይ ነይ እምዬ ማርያም ቤዛነሽ አሉ ለዓለም። እመቤታችን ቤዛ አይደላችን። ቤዛ ልጇ ነው። አትደንግጡ፣ ቤዛ ልጇ ነው። ነይ ነይ ቤዛነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። እንግዲያውስ የእሳቸውን ሀሳብ ካነሳን ትምህርታቸውን ሊሆ መጀመሪያ ትምህርት የተነሱበት ዕብራውያን ምዕራፍ ዘጠኝ ቁጥር አስራ አንድ ላይ ነው የተነሱት። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠው እና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ፣ በፍየሎችና በጥጆች ደም አይደለም፣ ይላል። ስለዚህ እዚህ ላይ ያለው ቃሉ ጠቀሱና የክርስቶስን ቤዛነት አጉልተው ሲናገሩ ነው። ቤዛ ከክርስቶስ ውጭ ሌላ መሆን አይገባውም ያሉት ምሳሌ። እንደውም ሲናገሩ ገብርኤል ቤዛ ሊሆን አይችልም፣ ሚካኤል ቤዛ ሊሆን አይችልም የሚል ቃሉ ተጠቅመዋል። እንደገና ደግሞ በፍየሎችና በኮረባዎችም መዳን አልተቻለም። የክርስቶስ ደም ያዳንን የሚለውን አጉልተው እየተናገሩ ነው። ከዚህ አንጻር ስንመለከት እሳቸው ሌላ ቤዛ የለም ሲሉ መቶ በመቶ ትክክል ናቸው። ማርያም ቤዛ ነሻሉ ለዓለም የተባለችው ትክክል አይደለችም፣ ትክክል አይደለም። እንደውም ቃል በቃል ምንድን ነው ያሉት? አይሰበክም ነው ያሉት። የዓለም ቤዛ ድንግል ማርያም ናት ወይስ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው? ፍጡር ቤዛ መሆን አይችልም። ኤይ ግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። በነገራችን ላይ ቤዛነት እንዲሁ ዝም ብሎ መጀመሪያ የደም ጉዳይ የደም ጉዳይ ደም መፍሰስ አለ። በብሉይ ኪዳን የነበሩ አባግ በጎች እኮ ሞት ሳይ ደም ሳይፈስ ሰበት የለም። የኃጢአት ደመወዝ ምንድን ነው? ሞት። ሞት እመቤታችን ለእኛ ሞታለች ወይ? በዚህ ልክ ነው ወይ? ቤዛነት ማለት እኮ የደም ጉዳይ። ለምሳሌ የአቤልን እና የቃየልን መስዋዕት ስናይ እኮ ጉዳዩ የደም ጉዳይ እንጂ የመስዋዕት ጉዳይ የለም። የእግዚአብሔር ጉዳይ የቀረበው መስዋዕት ነው። ልዩነት ደሙ ነው። ዋናው መሰረታዊ ነገር ያቀረበው ደም። ስለዚህ የመስዋዕት ጉዳይና የቤዛነት ጉዳይ አንዱ መሰረታዊ ነገር እንግዲህ ብሉይ ኪዳን የነበረውን እኮ ያንን የማለፍን ፋሲካ ስናይ ምንድን ነው የሚለው? እግዚአብሔር ግብፃውያንን ይመታ ዘንድ ያልፋል ደሙንም በጉበኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ላይ ያልፋል። ምኑ ባየ ጊዜ? ደሙ። እዚያ ውጭ አንድ እስራኤላዊ እንኳ ቢገኝ ይመጣል። ለምን? ምልክት ምኑ ነው የተባለው? ደም። ይሄ የመዳን ጉዳይ ደም እንጂ እንደሚሉት እነርሱ ይሄ በገንዘብ ልዋጭ ምናምን ቤዛ ምናምን እሱ አይደለም። ግን መቼም ከአፈርኳ መልሽ ሁኖ ነገሩ። ግን አሁን መሰረታዊ ነጥቡ ምንድን ነው? ወደሙ ለኢየሱስ ክርስቶስን ሁሉ ሀጣዊ የሚያነጻ የክርስቶስ ደም እንጂ ብፁነታቸው እንዳሉት ከመላእክት ለምንድን ነው የመላእክትን ዘር ያለ ወረሰው እኮ ይላል እኮ። ለምንድን ነው? ምክንያቱም ስጋን አለያዙ እነሱ ለእኛ ቤዛ ሊሆኑ ናቸው። እማ ማለታችን እኮ ራሷ ደሙ እንዳዳናት እኮ ተናግራል። በአምላኬ ወመዳን ብላ መድኃኒት ራሷ መሆኑን ተናግራል። መድኒትነቱን ተናግራል። ስለዚህ ያ ቤዛ ያ ደም እንኳን ለእርሷ ሁሉ ነው የፈሰሱ። ዋና መሰረታዊ ነጥቡ ግን የደም ጉዳይ እንጂ ቤዛነት የሆነ ገንዘብ የመለዋወጥና የሆነ ሁኔታዎችን የማደረግ ጉዳይ። ለዚህ ነው ክርስቶስ ደሞ ሊያፈስ የመጣው የእኛን ኃጢአት፣ በደሞ ሊያነጻ የመጣው ለዚህ ነው። ይህንን ትምህርት ማዳፈን አያዋጣም። የክርስቶስ ደም ነው ለዚህ ለዓለም የመጣው እንጂ የእመቤታችን ደ እመቤታችን እንዳንድ እንደሚሞት ሰው ነው የሞቱት። ይህ ብቻ አይደለም። ወታስ ተስሪ የኃጢአት ህዝብ እቺ አትሉም

ይልና እማአብ ወልዶስ ክርስ ከመ ትኩኒ ተን ከተመለ ወልደሰብ ለሰው ልጆች ከተማ ኮኒ ዘንድ መገኛ ተወኒ ዘንድ ተን ከተመለ ወልደሰብ ለሕይወት ዘለ ዓለም ለቲ ደግሞ ከመ ትኩኒ መድኃኒቶሙ ለማያምን ህዝብ ደግሞ ለአማኞች እኮ ህዝብኪ ህዝቧ ልሆኑ አማኞች መድኃኒታቸው ይሄ የዘላለም ህይወት ነው። ስለዚህ አይባልም የሚለው የአቡነ ገብርኤል አስተምሮ በዚህ ቁም መባል የለበት ትክክል። በእስመላለሙ መባል የለበት አደለ ቤዛ ሁሉ በነፍሱ መባል የለበት ነው እያለ፣ ለዚህ ነው ተሃድሶ የወጣው እንዲ መባል የለበትም። የ ስለዚህ የአቡነ ገብርኤል አስተምሮ መጽሐፍ ቅዱሳዊ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲ ያለችው ብዣ ነው። ወሶባይ አልቀ ወይኖም ትቤሎ ሙለ ጊዜ ኢየሱስ ክርስቶስ ወይም ኬ አልቦሙ ወይም ቤላ ሙሉ ለእግዚእ ኢየሱስ ክርስቶስ ምን ትበየ ምስሌኪ ኦብእሲቶ አለና አዲ ይበጻ ጊዜ ይላታል። ከዚያ እሷ የመለሰችው ቃል አለ ኩሎ ዘይቤሉ ዘዛዘዘክሙ ግበሩ አለች። ኩሎ ዘዛ ዘይቤለክሙ ግበሩ አለች። አሁን እዚህ ላይ ቤዛ የሚለሷ ከሰጠንኩ ይሄ ያፈርሰዋል ወንጌል የሚላችሁን አድርጎ አለች እንጂ የዚያን ጊዜ ቤዛነት ካለ እንግዲህ ቤዛነት ገና ወደ ነቢያት ወደዚያ ተመልሶ ሌላ ነገር ቤዛነት ውስጥ እንደ ጣልቃ እዚያ ውስጡ ላይ ከመግባታችን በመጽሐፍ ቅዱስ ነገር እኮ እንዳለ ጥቅሶቹ እሱ አብራ ከጌታችን ከመድኃኒታችን ከልጅ ጋር አብራ እስከ መስቀል ድረስ እስከ ትንሳኤ ድረስ ቆይታ ነበረች። እዚያ ውስጥ ክርስቶስ ያው የተለ አልፎ አልፎ ንግግር አብራ ነበረች አለ። እንደውም ከቅዱሳት አንስት አንዷ ናት። ስለዚህ በዚያ ውስጥ እንዴት አልነበር ለአዋርያ ተሰውሯቸው ሆኔ ሳይነገራቸው ሆን ሆኔ እንደው ለአዋርያ ውያናበው ሁሉ እንደው። አሁን ሊቃውንት እኒህ ሰውዬ በእውነት የቤተክርስቲያናችን ምርጥ አዋርያ በዘመኑ ያስነሳልን ብዬ ደስ ብሎኛል። በእውነት ይህን ደፍረው እየተናገሩ አባት፣ በእውነት እንዴ አይባልም፣ እውነታቸውን አይባልም። ክርስቶስን ያህል ቤዛ እያላት የቤተክርስቲያኗ ሌላ ቤዛ አለም ብሎ እንደውም አሁን መዝሙሩ የት አያደርስም? ምንድ ነው እኔ ነኝ የሚያ ማርያም ቤዛ ነሽ አሉ አሉ አለበት ኩ አሉ አሉ እና ሊቃውንቷውን በተለያየ መንገድ በተለያየ ሁኔታ ታስረን በስልጣን ታስረናል። በሆዳችን ታስረናል። በተለያዩ ነገሮች ታስረናል። ያ በዚያ ስለታሰር እውነቱን ስንናገር ያን እንነጠቅ እየመሰለን እውነት መድፈራ ፈጥሆናል። በእውነት እንጂ እንዲህ ያሉ ሰው እንዲህ ያለ ትምህርት ሲያስተምሩ በደንብ በጊዝ እስከ መጨረሻ ትምህርታቸውን አድምቼዋለሁ ሰምቼዋለሁ። በጣም እንዲህ ያለ እንዲህ ያለማ አባት አለ። አደባባይ ላይ ወጥቶ የሚያስተምር ጳጳስ እኔ ጳጳሳትን ማወቅ ወደ ጉባኤ እየመጡ እኔ ሲዘረፍላቸው እኔ የተለያዩ ነገር ሲሆኑ ማ እንጂ እንደዚህ እንደ ቆመው ሲያስተምሩ በግልጽ ያየሁባቸው እ ሰው እንደ በጣም በጠጠጡ ትጎደጉድ በውላ በተለያየ መንገድ እና ቤዛ ኢየሱስ ክርስቶስ ብቻ ነው። የቤተ ክርስቲያኗ ዋና ዶግማ ተቀምጦ እንደው ሌላ ሌላ ነገር ማይሌቱም እዚያ ሂዶ ቤዛ ሌላ ቤዛ እንደው እሁ ምን ያልሆነ ነገር አለ እና እኔ በዚህ ነገር ደስ ብሎኛል። እኔን አባታውንም እንደው በቃለ ወንጌል ያበርታቸው የእግዚአብሔር አምላካችን ስንብሩክ ይሁን ከጌታችን ከኢየሱስ ክርስቶስ ውጭ ሌላ ቤዛ የሚገል